ሰዓት ላይ የተፈጸመውን ጥቃት በማሰብ በየዓመቱ ጁን 16 ወይም ደግሞ ሰኔ 9 በታላቅ ሁኔታ እየተከበረ ቆይቷል። በዓሉን የምናከብረው በህፃናት መብትና ደህንነት ዙሪያ የግንዛቤና የንቅናቄ ስራዎችን በመስራት የህፃናት መብት፣ ደህንነት ተጠቃሚነትና ተሳትፎን በማረጋገጥ የዛሬው ትውልድ የሀገር ባለቤት እንዲሆን ዝግጁ ለማድረግ ነው። የዘንድሮ በዓልንም ስናከብር የነገ ሀገር ተረካቢ ትውልድን ለማነጽ ህፃናት ተኮር ተግባራትን እናከናውን በሚል መሪ ቃል እናከብረዋለን። ህጻናት ተኮር ተግባራትን እናከናውን ስንል ምን፣ መቼ፣ የትና እንዴት እናሰርተን የህፃናትን መብትና ደህንነት አስጠብቀን ተሳታፊነታቸውን አረጋግጠን ለነገ ሀገር ተረካቢነት ዝግጁ እናደርጋለን የሚለውን የስራ በማሰብና በማቀድ ጭምር ነው። ክልላችንም ከግንቦት አንድ ጀምሮ የተለያዩ የግንዛቤና ንቅናቄ ስራዎችን በመስራት የተለያዩ አይነት የገንዘብና የአይነት ድጋፎችን በማድረግ ህፃናትን ለጉድፍቻና የተጋላጭ ህፃናትን ለጉድፍቻ በመስጠት ሀገራዊና አካባቢያዊ ሁኔታዎችን እንዲያውቁ እርስ በርስ እንዲግባቡ በማድረግ የፈጠራ ስራዎችን በማበረታታት እየተከበረ ቆይቶ ዛሬ ክልላዊ የማጠቃለያ ፕሮግራም ላይ ደርሰናል። የዘንድሮ የአፍሪካ ህፃናት ቀን ሲከበር በዓለም በዓሉን ስናከብር የህፃናት አካባቢያቸውን የሚያውቁበት የእርስ በርስ ግንኙነት የሚጠናከርበት፣ የፈጠራ ክህሎቶቻቸውን የሚያዳብሩበት፣ የተለያዩ ድጋፎች የሚደረጉበት፣ ወላጆቻቸውን ያጡና በአስቸጋሪ ሁኔታ ላይ ያሉ ህጻናትን የምንንከባከብበት፣ የተለያዩ ጥቃት የተለያዩ የንቅናቄና ግንዛቤ ስራዎችን የምንሰራበትና ሌሎች ተዛማጅ ከህጻናት መብትና ደህንነት ጋር የሚገናኙ ስራዎችን እየሰራን ቆይተን በዛሬ በማጠቃለያው ስራችንም ይህው አካል ሆኖ ቀጥሏል። የአፍሪካ ህጻናት ቀን እንደ አውሮፓን አቆጣጠር በ1976 በደቡብ አፍሪካ ሴኔቶ ሶዌቶ ከተማ ተማሪዎች በአፍ መፍቻ ቋንቋቸውን ለመማር ባነሱት የመብት ጥያቄ ምክንያት በወቅቱ በነበረው በአፓርታይድ ስርዓት የደረሰባቸውን ጉዳት ታሳቢ በማድረግ እንደ አውሮፓን አቆጣጠር በ1991 ጀምሮ የአፍሪካ ህብረት መሪዎች ጉባኤ ቃሉ ሰኔ ዘጠኝ ወይም ጁን 16 እንዲከበር ባስተላለፉት ውሳኔ መሰረት በአባል ሀገራቱ በየዓመቱ መከበር እንደተጀመረ ታሪኩ ያስታውሳል። ክቡራትና ክቡራን፣ በመሆኑ መንግስት የህፃናትን መብትና ደህንነት በተሟላ ሁኔታ ለማስጠበቅና የህፃናትን ተሳትፎና ተጠቃሚነት ማረጋገጥ እንዲቻል የተለያዩ ፕሮግራሞችን በማዘጋጀት ተግባራዊ በማድረግ ላይ ይገኛል። ኢትዮጵያን ተረክቦ ወደ ላቀ ስኬት ደረጃ ለሚያደርሱ የዛሬ ህፃናት በመልካም አስተዳደግና ስብዕና ለመቅረጽ ለተሟላ እድገታቸው አስፈላጊ የሆኑ አገልግሎቶችን ለመሟላት መብትና ደህንነታቸውን የሚያስጠብቁ አደራጀቶች እና የህግና የፖሊሲ ማዕቀፎች አሰራሮችን የማውጣት የመዘርጋት እና የመተግበር በህፃናት ድጋፍና እንክብካቤ ዙሪያ የሚሰሩ አካላትን የመደገፍ እና የመከታተል ስራዎች በመከናወን ላይ ይገኛል። ህፃናት በአእምሮ እና በአካል ያልበቁ በመሆናቸው ሌላ ደጋፊ አካላት የጋራ ርብርብን ይሻል። በመሆኑም መንግስት የህፃናት መብታቸው እንዲጠበቅ ደህንነታቸው እንዲስፋፋ፣ የህፃናት ድምፃቸው እንዲሰማ ልዩ ልዩ አለምአቀፋዊና አህጉራዊ ህጎችን በማጽደቅና በመፈረም የራሱ የህግ አካል በማድረግ የተለያዩ ልዩ ልዩ ስራዎችን እያከናወነ ይገኛል። ከነዛ መሃልም አንዱ የህፃናት ፓርላማ ነው። ዛሬ በፊታቸው የቆንኩት መልእክት ለማስተላለፍ እንደመሆኑ ክብራትና ክብሯል። ዛሬም ቢሆን በሀገራችን በሰው ሰራሽና በተፈጥሮ አደጋዎች ህፃናት ከመኖሪያ ቀያቸው ከትምህርት ገበታቸው ይፈናቀላሉ። ከየትኛውም ጊዜ በላይ ሴት እህት ተማሪዎቻችን ወደ ትምህርት ገበታ ለመሄድ እጅጉን የሚሰጉበትና ቤት የተቀመጡበት ልዩ ጊዜ ላይ እንገኛለን። የተከበራችሁ ክብራትና ክብሯን የሚመለከታቸው አካላት ከየትኛውም ጊዜ በላይ ከ18 ዓመት፣ 12 ዓመትና የሰባት ዓመት ሕፃናት የሚደፈሩበት የየለት ዜናዎችና አስገድዶ መድፈር ጠለፋዎች የሁል ጊዜ ወደ መሆን ወደ መጡበት ጊዜ ላይ ዛሬ በዓሉን እናከብራለን። ዛሬ አንድ መልእክት ህፃናትን ወክዬ ባላስተላልፍ እንደው ቤቱ ምን ይለኛል? ነፍሳቸውስ ምን ይለኛል? ዛሬ እነዚያን ህፃናትን ወክዬ እንደዚህ መልእክት ላስተላልፍ እወዳለሁ። ለህፃናት የምንሰጠው ትኩረት ከምንመድበው ባጀት ይወሰናልና መንግስት በሀገራዊ ልማት ላይ በሀገራዊ እንቅስቃሴና ግንባታ ውስጥ ላይ ለህፃናት ልዩ ትኩረት በመስጠት ስራዎችን እንዲያከናውን በተለያዩ ቦታዎች ላይ ህፃናት ማሳደጊያዎችን ማቆያዎችን እንዲገነባላቸውና በተለያዩ ስፍራዎች የትምህርት ማጠናከሪያና ትምህርት ቤቶች እንዲገነቡ መልእክት ለማስተላለፍ ወዳለው።